መሶብ የአንድ መስኮት አገልግሎት ማዕከል 12 የተለያዩ ተቋማት 41 አይነት አገልግሎቶችን እየሰጡ ይገኛሉ። የመሶብ ማዕከል የሚሰጣቸውን አገልግሎቶች የሁሉም ክልሎች እንዲሁም የአዲስ አበባና የድሬዳዋ ከተማ አስተዳደር የሲቪል ሰርቪስ ቢሮ ኃላፊዎች ጎብኝተውታል። የመሶብ ማዕከል የዜጎችን አገልግሎት የማግኘት መብት ያረጋገጠ እንዲሁም እንግልትን የሚያስቀር መሆኑን ማዕከሉን የጎበኙት የስራ ኃላፊዎቹ ተናግረዋል። የተቀናጀ ነው። አገልግሎቱም የተገነኘ ነው በኔትወርክ ስለዚህ ፈጣን አገልግሎት እየሰጡ ናቸው። የድሮ አስተሳሰብ ተቀይሯል ማለት ነው። ሰውን ለማገልገል ፍላጎት አላቸው፣ ተነሳሽነት አላቸው። ዜጎችን ማገልገል አለብን የሚለውን አስተሳሰብ ይዞ እየሰሩ እንዳሉ ነው ለመታዘብ ቻልኩት ማለት ነው ለተገልጋይ ምቹ የሆነ ቢሮ ክሊር የሆነ አቅጣጫን የሚያመላክት ማ ምን እንደሚሰራ ማ ማጋ ምን እንደምስተናገድ ሌይአውቱና ዲዛይኑ ስትራክቸሮቹ የተሰሩበትና አጠቃላይ ስትራክቸሩ መሰረተ ልማቱ ደግሞ በቴክኖሎጂ እየታገዘ መሆኑን ተገዝበናል። በአንድ ስፍራ ላይ የብዙ ተቋማትን አገልግሎት ማግኘት በተለይ ለተገልጋዩ የሚሰጠው እፎይታ ቀላል አይደለም። ይህ አጠቃላይ የዲጂታል ኢኮኖሚያችንን ወደ ተሻለ ደረጃ ከፍ ለማድረግ የምኖረው ፋይዳ ቀላል አይደለም። በመሶብ የአንድ መስኮት አገልግሎት ያዩትን በየአካባቢያቸው ለመተግበር እንደሚሰሩም ነው የስራ ኃላፊዎች የገለጹት። ህብረተሰቡ የሚያሰማውን ቅሬታ እረፍት ለመስጠት የአገልግሎት አሰጣጥ ችግርን የሚፈታ ስርዓት ዘርግተን ቶሎ ወደ ስራ ለመግባት አቅም የሚፈጥር ስራ ስለሆነ እኛም ዝግጅታችንን ከዚሁ አንጻር ወደ ተግባር ለመቀየር ሙሉ አቅም ይሰጠናል። ለዛ ጥሩ አቅም ነው ብዬ አስባለሁ። ዛሬ መጣነው እዚህ ለማየት ብቻ አይደለም። አይተን ወደ ክልላችን ወስደን ክልል ላይ እንዴት ኦርጋናይዝ እንደምናደርግ ለማየት ነው። ስለዚህ በቂ ዝግጅት ያው እያደረገ ነው እንገኛለን። በቅርብ ጊዜም አስመርቀን ለህዝቡ ለአገልግሎት ክፍት የሚናደርግ ይሆናል ማለት ነው። እኔ በአጠቃላይ ያየሁት ነገር እጅግ ኢንስፓይር አድርጎኛል። በክልላችንም ደረጃ በቅርብ ጊዜ ውስጥ ከክልላችን መንግስት ጋር በመመካከር ወደዚሁ ስራ ውስጥ ለመግባት ጉዳዩ ከሚመለከታቸው አካላት ጋር በመመካከር በክልላችንም ተግባራዊ እናደርጋለን